ሰላም ጤና ስትልኝ የተወደዳችሁ የተወደዳችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አሚኮ የሰዓቱን ዜናዎች ይዘን ቀርበናል። የምናስቀድመው አርስተ ዜናዎችን ይሆናል። የቡሬ የተቀናጀ አግሮ ኢንዱስትሪ ፓርክ ትልቅ የልማት አቅም በመሆኑ በሙሉ አቅም ወደ ስራ እንዲገባ በርብርብ ሊሰራ እንደሚገባ በምክትል ርዕሰ መስተዳድር ማዕረግ የከተማ ክላስተር አስተባባሪና የአማራ ክልል ከተማና መሠረተ ልማት ቢሮ ኃላፊ ዶክተር አህመዲን መሐመድ ተናገሩ። ወጣቱ ትውልድ ከጥንታዊ ኢትዮጵያ ጀግኖች አርበኞች ትምህርት በመውሰድ የኢትዮጵያን አንድነት ሊያስቀጥል እንደሚገባ ተጠየቀ። ዜናዎቹን ወደ እናንተ በማቅረብ እኔ ተሾም አበበ፣ በምልክት ቋንቋው ደግሞ ፍቅር ተዘገየ ከእናንተ ጋር ቆይታ እናደርጋለን። አብራችሁ የቡሬ የተቀናጀ አግሮ ኢንዱስትሪ ፓርክ ትልቅ የልማት አቅም በመሆኑ በሙሉ አቅም ወደ ስራ እንዲገባ በርብርብ ሊሰራ እንደሚገባ በምክትል ርዕሰ መስተዳድር ማዕረግ የከተማ ክላስተር አስተባባሪና የአማራ ክልል ከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድዲን ማመድ ተናገሩ። የአማራ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን በቢሮ የተቀናጀ አግሮ ኢንዱስትሪ ፓርክ ውስጥ ከገቡ ባለሀብቶች ጋር ውይይት አካሂደዋል። አዲሱ ዳዊት ተጨማሪ አለው። በአማራ ክልል ከሚገኙ ኢንዱስትሪ ፓርኮች መካከል ቡሬ የተቀናጀ የአግሮ ኢንዱስትሪ ፓርክ አንዱ ነው። በአካባቢው ያለውን እምቅ የግብርና ምርት አቅም ታሳፊ በማድረግ የተቋቋመው አግሮ ኢንዱስትሪ ፓርኩ በቀጣይ በሚጠበቅበት ልክ ወደ ስራ ለመግባት የሚያስችል የውይይት መድረክ በፓርኩ ኢንቨስት እያደረጉ ካሉ ባለሀብቶች ጋር በአማራ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን አዘጋጅነት ተካሂዷል። አቶ ብርሃኑ ጣሚያለው የአማራ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን ኃላፊ ናቸው። ከአሁን በፊት የጀመርናቸውን ስራዎች ጠናክሮ እንዲቀጥሉ ከማድረግ አንጻር እንዲሁም በጅምር ላይ ያላቸው ባለሀብቶች በተሟላ አቅም ወደ ስራ እንድትገቡ ከማድረግ አኳያ እንደዚሁ ፊት ለፊት ተገናኝቶ በስራዎቻችን ላይ መነጋገር አስፈላጊ ስለሆነ እናንተን ወደ ባሕር ዳር ከመጥራት እኛ ወደዚህ መጥተን ከእናንተ ጋር ብንነጋገር ይሻላል በሚል መንገድ ስላለ ሁኔታ የምንነጋገርበት መድረክ ስለሆነ እንኳን በሰላም መጣችሁ። በድጋሚ በውይይቱ ላይ የተገኙት በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን መሐመድ የቡሬ የተቀናጀ አግሮ ኢንዱስትሪ ፓርክ ትልቅ የልማት አቅም ነው ብለዋል። በመሆኑም በዚህ ልክ ፓርኩ በሙሉ አቅም ወደ ስራ እንዲገባ ማድረግ ከሁላችንም የሚጠበቅ የቤት ስራ ነው ብለዋል። የተለያዩ ችግሮች ምክንያት በሙሉ አቅሙ በሙሉ የአምራች የማምረት አቅሙ ወደ ስራ መግባት አልቻለም። ስለዚህ ይሄ የዛሬው መድረክ እነዚህ ጉዳዮች ላይ ተወያይተን ይህንን ለመፍታት የሚያስችል የቀጣይ ስምሪት እንድንወስድ ነው ይሄ የምክክር መድረክ ያስፈልገው። በተለይ ከጥሬ ዕቃ ግብአት ጋር ተያይዞ የሚነሳውን ችግር ለመቅረፍ የፓርኩ መጋቢ የሆኑ የሽግግር የግብርና ማዕከላት በዙሪያ ወረዳዎችና ዞኖች እየተገነቡ ነው ብለዋል። ይሄ የቡሬ የተቀናጀ አግሮ ኢንዱስትሪ ፓርክ ይሄንን በግብአትነት ሊያግዙ የሚችሉ ወደ ሰባት የገጠር ትራንስፎርሜሽን ማዕከላትም እንደዚሁ በግንባታ ሂደት ናቸው። የሞጣ የአማኑኤል እንጅባራ፣ ዳንግላቻ ግን ያሉት እነዚህ ተጠናቀዋል ፍኖት ሰላምና መራዊ ላይ ያለው በመጠናቀቅ ሂደት ላይ ናቸው። እነዚህ የግብርና የገጠር ትራንስፎርሜሽን ማዕከላት። ስለዚህ እነዚህንም አጠናቆ እንደ ትልቅ አቅም አስቦ መስራት በጣም ተገቢ ነው። በኢንዱስትሪ ሚኒስትር የአቅም ግንባታና የመሰረተ ልማት መሪ ስራ አስፈጻሚ አድማሱ ይፍሩ መንግስት ከህዳሴው ግድብ ቀጥሎ ከፍተኛ መዋለ ንዋይ እያፈሰስ እያፈሰሰ ያለው ኢንዱስትሪ ፓርኮች ላይ ስለመሆኑ ገልጸዋል። የቡሬ የተቀናጀ አግሮ ኢንዱስትሪ ፓርክም በዚህ ማዕቀፍ ተካቶ ከፍተኛ ድጋፍና ክትትል የሚደረግለት ነው ብለዋል። በቀጣይ መንግስት በተለይ ከሀይል አቅርቦት ጋር ተያይዞ በፓርኩ የሚነሳውን ችግር በጥቂት ወራት ውስጥ ለመቅረፍ በርብርብ እየተሰራ ነው ብለዋል። በደብረ ማርቆስ ቡሬ ድረስ የሚዘረጋው ሰብስቴሽን ኦልሬዲ የሶስተኛ ወገን መሬት የማጽዳት ስራውን እየሰሩ ነው። የግንባታ ስራውንም የሚያከናውነው ኮንትራክተር ኮንትራክቱን ከመብራት ኃይል ጋር ከኢትዮጵያ መብራት ኃይል ጋር አድሶ እየሰራ ነው ያለው። ስለዚህ ያ ሰብስቴሽን የገነባል ይገነባል ፓወር ኢሹ አይሆንም ቡሬ ላይ ማለት ነው። በውይይት መድረኩ የተሳተፉ ባለ ሀብቶች በበኩላቸው ውይይቱ የፓርኩን አጠቃላይ ሁኔታ የተረዳንበት የልምድ ልውውጥ ያገኘንበትና ችግሮችን በጋራ ለመቅረፍ የጋራ መግባባት የተደረሰበት ስለመሆኑ ገልጸዋል። በልማታዊ ባለ ሀብቱ በኩል አሁን ያለው ዝግጁነት ስፔሻሊ እንደ ድርጅት የራሴን ድርጅት በወሰድ አሁን ያለንበት አቋም የተሰጠንን ቦታ ሙሉ በሙሉ ሸድ ግንባታ አጠናቀን የማሽን ግዢ ላይ ነው ያለ ነው። ዩኒቨርስቲ ሸድ ተከራይተን የስንዴ ዱቄት ፋብሪካ በቀን 24 ቶን የሚፈጭ ማሽን ተከላላይ ያለ ነው። የአርበኞች ድል መታሰቢያ በዓልን ወደ ተመለከቱ ዜናዎች አልፋለሁ፣ ተመልካቾች። ወጣቱ ትውልድ ከጥንታዊ የኢትዮጵያ ጀግኖች አርበኞች ትምህርት በመውሰድ የኢትዮጵያን አንድነት ሊያስቀጥል እንደሚገባ ተጠየቀ። 84ተኛው የአርበኞች የድል ቀን በባህር ዳር ዩኒቨርሲቲ የጀግኖች አርበኞች ትርኢትን ጨምሮ በተለያዩ ዝግጅቶች ተከብሯል። ለበለጠ ጥላውን ዘገባ በፈቃዱ አበበ በ1888 ዓ ም በኢትዮጵያን ጀግኖች በአድዋ ተሸንፎ የተመለሰው ወራሪው የጣሊያን ጦር ለ40 ዓመታት ያህል ራሱን ሲያዘጋጅ ቆይቶ በ1928 ዓ ም ዳግም በኢትዮጵያ ላይ ወረራ መፈጸሙን ታሪክ ያወሳል። በዚህም ለአምስት ዓመት ያህል እምቢ ለሀገር ያሉ የኢትዮጵያ የቁርጥ ቀን ጀግኖች በዱር በገደሉ ተዋድቀው ሚያዝያ 27 ቀን 1933 ዓ ም ጣሊያንን ዳግም ድል ማድረጋቸውን በጥንታዊት የኢትዮጵያ ጀግኖች አርበኞች ማህበር የአማራ ክልል አርበኞች ፕሬዚደንት አቶ ዳኝነት አያሌው ተናግረዋል። 28 ዓመተ ምህረት ባዶሊዮ የኢትዮጵያን ባንዲራ አውርዶ ረግጦ የጣሊያንን ባንዲራ በሰቀለበት ቀን በ1933 ደግሞ ቀዳማዊ ኃይለ ሥላሴ አዲስ አበባ ገብተው የኢትዮጵያን ሰንደቅ ዓላማ ከፍ ብላ እንድትውለበለብ ያደረጉበት የድል ቀን ነው። ጀግኖች አርበኞች ደማቸውን አፍስሰው አጥንታቸውን ክስክሰው ኢትዮጵያ ለአሁኑ ትውልድ እንዳስረክቧት የገለጹት አቶ ዳኝነት፣ ወጣቱ ትውልድ አባቶቹ ጠብቆ ያቆዩትን ሀገር አንድነቷን ጠብቆና ተንከባክቦ ለቀጣዩ ትውልድ ሊያስረክብ እንደሚገባም መክረዋል። ኢትዮጵያ ስንት ጊዜ ፈተና ደርሶባት በድል አድራጊነት እየተወጣች እዚህ የደረሰች ስለሆነ የአባቶቻችንን አርአያ ተከትለን እኛ ሀገራችንን መውደድ አለብን። ሌላ መሄጃ የለንም። ሌላ አማራጭ የለንም። ስለዚህ ይህችንን ታላቅ ሀገር ባለታሪክ ሀገር መንከባከብ መጠበቅ እንደሚገባን ልንረዳ ይገባል። የበዓሉ መከበር አሁን ላይ ላለውም ሆነ ለነገው ትውልድ ሀገርን በጠንካራ መሰረት ላይ ለማቆም የሚቻልበትን መንገድ እንድናሰላስል የቀረበ ጥሪ ነው ያሉት የባህር ዳር ዩኒቨርሲቲ የኢንፎርሜሽንና ስትራቴጂክ ኮሚኒኬሽን ምክትል ፕሬዚዳንት ዶክተር ዘውዱ ምሩ፣ በተለይ እንደ ባህር ዳር ዩኒቨርሲቲ እነዚህ ሴቶች ትሩፋታቸው እንዲቀጥል የማድረግ ግዴታ አለብን ብለዋል። አርበኞች ደማቅ የድል ታሪክ ለመዘከር በዚህ ሁኔታ ስንሰባሰብ ጀግኖች አባቶቻችን ኢትዮጵያውያን በቆራጥነት በደማቸው ጽፈው ያስረከቡንን ታሪክ ብቻ ወስደን ተንትነን ለመላየት ብቻ ሳይሆን የእኛን ሉዓላዊነት ከማስጠበቅ ባለፈ በመላው አፍሪካና በዓለም ዙሪያ የጸረ ቅኝ ግዛት ተቃውሞ ኃይለኛ ምልክት ሆኖ ያስተጋባው ይህ ታላቅ ውርስ ዛሬ ላለነውም ሆነ ለነገው ትውልድ አገርን በጠንካራ መሰረት ላይ ለማቆም ጀግኖቻችን የቆሙለትን እሴት ማንነት ማለትም ነፃነትን፣ ክብርን እና ጽናትን እንዲሁም አንድነትን ማስቀጠል የምንችልበትን መንገድ ሁሉ እንድናሰላስል የቀረበ ታላቅ ጥሪ ነው። በበዓሉ የተሳተፉ የባህር ዳር ዩኒቨርሲቲ ተማሪዎች ጀግኖች አርበኞች በመስዋዕትነት ያጸኗትን ሀገር ከድህነት ተላቃ ወደ እድገት ምዕራፍ እንድትሸጋገር የድርሻቸው እንደሚወጡ ተናግረዋል። ስሜ ሜሮን አወቀ ይባላል። የሰከንድ ሰከንድ ር ፕላን ሳይንስ የባህር ዳር ዩኒቨርሲቲ ተማሪ ነው። ኢትዮጵያ ውስጥ ብዙ ታሪኮች አሉና ከነሱ ብዙ ነገሮችን ተምረን ድህነትን ስራ ሳንንቅ አሁን ያለንበትን ኢትዮጵያን ወደ አባቶቻችን ከሰጡን ደረጃ ትንሽ ከፍ አድርገን የተሻለ አድርገን ለነገው ትውልድ መስጠት አለብን። በባህር ዳር ዩኒቨርሲቲ የሁለተኛ ዓመት ተማሪ ነኝ ኤርሚያስ ጥላውን እባላለሁ። ዘር ሃይማኖት፣ ጎሳ ሳይለየን በመተባበር ሁላችንም አባቶቻችን ለዚህ ያደረሱትን ታሪክ እኛን ለቀጣዩ ትውልድ ማስተላለፍ እንዳለብን። በዓሉ በጀግኖች አርበኞች ትርኢት፣ በኪነ ጥበብ፣ በፓናል ውይይትና በተለያዩ ዝግጅቶች በድምቀት ተከብሯል። ምልምል የመከላከያ ሰራዊት አባላት የተረከቡትን ሰንደቅ ዓላማ ከፍ አድርገው እንዲያስቀጥሉ የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ በሪውን መንግስቱ አሳሰቡ። በደቡብ ጎንደር ዞን ከተለያዩ ወረዳዎች መከላከያ ሰራዊትን ለመቀላቀል የተመለመሉ ወጣቶች ሽኝት ተደርጎላቸዋል አለምነሽ ንጉሴ የሀገር መከላከያ ሰራዊትን ለመቀላቀል ተመልምለው ሽኝት የተደረገላቸው ወጣቶች መከላከያ ሰራዊትን በመቀላቀላቸውም ደስተኛ መሆናቸውን በማንሳት የሀገርን ሰላም ለማስጠበቅ በርትተው እንደሚሰሩ ገልጸዋል። በመጀመሪያ ደረጃ ምልምል በመሆኔ ለሀገር መከላከያ ሰራዊት ተምል ወደዚህ መንጣቴ በጣም ደስተኛ ነኝ። ሲቀጥል ደግሞ የሀገር መከላከያ ሰራዊት ተመረቂዎቼ ወደ ሀደር እንደምቀላቀላቸው በጣም ሙሉ ተስፋ አለኝ። ኃላፊነቴን በቁርጠኝነትና በጀግንነት እንደምዋጣ እርግጠኛ ነኝ። ሀገራችን ወደፊት እንደምናስጠራት ከትልቁ ሀገሮች ጋር ከአያላን ከሚባሉት ሀገሮች ጋር እንደምትመደብ ሙሉ ተስፋ አለኝ። ሀገር መከላከያ በመሆኔ ደስ ብሎኛል። ከዛም አልፎ በቃ ከማሰልጠኛ ወጥቼ ሀገሬን ለመጠበቅ በቃ ዝግጁ ነኝ። ሀገሬን ትልቅ ደረጃ እንድደርስ እፈልጋለሁ። እንደማደረሳትም እርግጠኛ ነኝ። ማለት ከሁሉም ሀገር በላይ ሆና እንድትጠራ እፈልጋለሁ። ለወጣቱም ማስተላልፈው አንድነትን ቢመርጥም ደስ ይለኛል። በሽኝት ፕሮግራሙ ተገኝተው ንግግር ያደረጉት የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ በሪውን መንግስቱ ምልምል የመከላከያ ሰራዊት አባላቱ የተረከቡትን ሰንደቅ ዓላማ ከፍ አድርገው እንዲያስቀጥሉ መልእክት አስተላልፈዋል። የሃይማኖት የቋንቋ ልዩነት ሳይበግራቸው ውድ ሀገራቸውን ጠብቀው ያቆዩት ኢትዮጵያውያን ይህንን ታሪካቸውን ለመድገም በየአካባቢው በጽናት እየታገሉ ይገኛሉ። ከምንም በላይ ደግሞ ጀግናው የሀገር መከላከያ ሰራዊት ኢትዮጵያን ትናንትናም፣ ዛሬም ነገም አንድ ሆና እንድትቀጥል ዳር ድንበሯ ተከብሮ ለትውልድ እንድተላለፍ ክቡር መስዋዕትነት እየከፈለ እዚህ አድርሰዋልና ዛሬም ደግሞ እናንተ የዚህ ተቋም ባለቤቶች የነገ ባላደራዎች ሆናችሁ በዚህ አጋጣሚ ይህንን ባንዲራ ለመረከብ ከፊታችን ስለተገኛችሁ በድጋሜ እናመሰግናችኋለን። ከራሱ በፊት ሀገሩን የሚያስቀድም የሀገር ታዛዥ መከላከያ ተቋም ነው ያሉት የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ፣ አንድነቷ የጠነከረ ሀገርን አስጠብቀው ለማስቀጠል አደራ እንዳለባቸው ተናግረዋል። ወታደር ያለው ሀገር ማለት ሀገር ያለው ትውልድ ማለት ነው። ትውልድ የሚኖረው ሀገር ሲኖር ነው። ሀገር እንዲኖር ደግሞ የሀገር መከላከያ ሰራዊት ያስፈልገናል። ትናንትም ኢትዮጵያዊ ናችሁ ነገም ሙሉ ሕይወታችሁን ለኢትዮጵያ በመስጠት ኢትዮጵያ ሉዓላዊነቷና አንድነቷ ተጠብቆ እንዲኖር ወስናችሁ በለጋነት እድሜ ሀገራችሁን መስላችሁ የተቀላቀላችሁ ጀግና ልጆቻችን፣ ጀግና ወንድሞቻችን ናችሁና ክብር ይገባችኋል። የሀገር መከላከያ ሰራዊትን የተቀላቀሉ ወጣቶች የሀገርን ሉዓላዊነት ከፍ ማድረግ እንዳለባቸው ዋና አስተዳዳሪው አሳስበዋል። የእናት ሀገራቸውን ጥሪ የተቀበሉ ወጣቶች የሀገር መከላከያ ሰራዊትን ለመቀላቀል ሽኝት ተደረገላቸው። በዋግኽምራ ብሔረሰብ አስተዳደር ከሰባት ወረዳዎችና ሁለት ከተማ አስተዳደሮች የሀገር ጥሪን የተቀበሉ የሀገር መከላከያ ሰራዊትን ለመቀላቀል በፍላጎታቸው የተመለመሉ ወጣቶች ወደ ስልጠና ማዕከል ሽኝት ተደርጎላቸዋል። በብሔረሰብ አስተዳደሩ በሚገኙ ሰባት ወረዳዎችና ሁለት ከተማ አስተዳደሮች በፍላጎት ላይ የተመሰረተ በትምህርት ዝግጅት በእድሜ ማነስና መብዛት በአካል ቁመናና ስነ ምግባር መስፈርት ምዝገባ በማድረግ የሀገር መከላከያ ሰራዊትን ለመቀላቀል መላካቸውን የብሔረሰብ አስተዳደሩ ሚሊሻ ቅርንጫፍ ጽህፈት ቤት የሰው ሀብት አስተዳደር ቡድን መሪ አቶ ሞገስ በየነ ተናግረዋል። ከሚያዝያ አራት እስከ 22/2017 ዓ ም ለተከታታይ ቀናት በሁሉም የብሔረሰቡ ወረዳዎችና ቀበሌዎች ተልእኮ ተሰጥቶ በኮማንዶ በመደበኛ ሰራዊትና ባለሙያ የስራ ዘርፎች የሚሰለጥኑ ወጣቶች መሆናቸውንም አመላክተዋል። መረጃው የዋግምራ ብሔረሰብ አስተዳደር የመንግስት ኮሚኒኬሽን ነው። በምዕራብ ጎጃም ዞን ፍኖት ሰላም ከተማ አስተዳደር በ2017/18 የምርት ዘመን ከ300 ሄክታር በላይ መሬት በሰብል በአትክልትና ፍራፍሬ ለመሸፈን እየተሰራ መሆኑን የከተማ አስተዳደሩ ግብርና ጽህፈት ቤት ገለጸ። ጽህፈት ቤቱ የ2017/18 የመኸር ምርት የንቅናቄ መድረክ በባለድርሻ አካላት በተገኙበት ተካሂደዋል። በ2017/18 የምርት ዘመን ከ300 ሄክታር በላይ መሬት በተለያዩ የሰብል የአትክልትና ፍራፍሬ ለመሸፈን መታቀዱን የገለጹት የከተማ አስተዳደሩ ግብርና ጽህፈት ቤት ኃላፊ አቶ መንገሻ ለአርሶ አደሮች ከ9000 ኩንታል በላይ የአፈር ማዳበሪያ ለማቅረብ እየተሰራ መሆኑንም ተናግረዋል። እስካሁንም ከ4000 ኩንታል በላይ የአፈር ማዳበሪያ ለአርሶ አደሮች መሰራጨቱን የገለጹት አቶ መንገሻ በተያዘው የምርት ዘመን ከ237000 ኩንታል በላይ ምርት ይጠበቃልም ብለዋል። በመድረኩ የተገኙት የከተማ አስተዳደሩ ምክትል ከንቲባ ጊዜው ምርትና ምርታማነትን በመጨመር የኢኮኖሚ አቅምን ለማሳደግ ባለሙያዎችና አመራሮች በቅንጅት መስራት ይገባቸዋል ብለዋል። ንጉሥ ስንታየው እንደዘገበው። በከተሞች የሚገነቡ መሰረተ ልማቶች የከተሞችን ዘላቂ እድገት ታሳቢ ያደረጉ እንዲሆኑ እየተሰራ መሆኑን የአዊ ብሔረሰብ አስተዳደር ከተማና መሰረተ ልማት መምሪያ አስታወቀ። የብሔረሰብ አስተዳደሩ ከተማና መሰረተ ልማት መምሪያ በእንጅባራ ከተማ የኮሪደርና የወንዝ ዳርቻ ልማትን እውን ለማድረግ ያለመ መነሻ የጥናት ሰነድ ላይ ከባለ ድርሻ አካላት ጋር ምክክር አካሂደዋል። ሳሙኤል አማረ ተጨማሪ አለው። የአዊ ብሔረሰብ አስተዳደር ከተማና መሰረተ ልማት መምሪያ በእንጅባራ ከተማ የኮሪደርና የወንዝ ዳር ልማትንውን ለማድረግ ያለመ መነሻ የጥናት ሰነድ ላይ ከባለድርሻ ድርሻ አካላት ጋር ምክክር አካሂዷል። በምክክር መድረኩ የግንባታ አማካሪ ድርጅቶች፣ የሀገር ሽማግሌዎች፣ ባለሀብቶች፣ የዩኒቨርሲቲ ምሁራን፣ ተቋራጮችና የቴሌና የቴሌና የመብራት ኃይል ተወካዮች ተሳትፈዋል። የብሔረሰብ አስተዳደሩ ምክትል አስተዳዳሪና ከተማና መሰረተ ልማት መምሪያ ኃላፊ አቶ አይተነው ታዴ በከተሞች የሚገነቡ መሰረተ ልማቶች የከተሞችን ዘላቂ እድገት ሀሳብ ያደረጉ እንዲሆኑ በትኩረት እየተሰራ መሆኑን ተናግረዋል። ከተሞች ጽዱ፣ ውብ እና ለነዋሪዎቻቸው ምቹ ሆነው እንዲገነቡ አላማ አድርገን እንሰራለን። አንዱ ይህንን የሚያስችለው ደግሞ የኮሪደር ልማት ነው። እንጅባራ በጣም መልካም አጋጣሚዎችም ጭምር ያሏት ስለሆነ ለልማት ቀናኢ የሆነ ህዝብ ያላት በመሆኑ በብዙ የተፈጥሮ ሀብት የታደለች ከተማ በመሆኑ ብዙ ኢንቨስትመንት እና ገንዘባቸውን ለማፍሰስም ጭምር ተነሳሽነት ያላቸው ብዙ ባለሀብቶች ስላሉ እነዚህ ሁሉ አቅሞች ተጠቅመን የእንጅባራ ከተማን ከመጀመሪያው የመቀየር እሳቤ ይዘን ነው ዛሬ ውይይት ያደረግ ነው። በእንጅባራ ከተማ የሚገነባው የኮሪደር ልማት የከተማዋን ውበት የሚጨምር የኢንቨስትመንት ፍሰት የወጣቶችን የስራ እድል ፈጠራና ለኑሮ ተመራጭነትን የሚያሳድግ እንደሆነም ገልጸዋል። የመጀመሪያው ከተሞች በፕላን እንዲመሩ ያስችላል። ሁለተኛው ከተሞች መሰረተ ልማት የተሟላላቸው የተስፋፋባቸው እንዲሆኑ ያደርጋል። ዘመናዊ የኮንስትራክሽን ኢንዱስትሪ እንዲስፋፋ እድል ይሰጣል። ከፍተኛ የሆነ የስራ እድል እንዲፈጠር ያደርጋል። የንግድ ድርጅቶች የበለጠ እንዲገለጡ፣ የበለጠ ለገበያ ምቹ እንዲሆኑ ተደርጎ የሚሰራ ነው። ስለዚህ ቢዝነሱን፣ የከተማውን የንግድ እንቅስቃሴ፣ የከተማውን ሁለንተናዊ እንቅስቃሴ ትርጉም ባለው ደረጃ የሚቀየር ነው። የብሔረሰብ አስተዳደር ዋና አስተዳዳሪ አቶ ቴዎድሮስ እንዳለው በበኩላቸው እንጅባራ ከተማ በርካታ ተፈጥሯዊና ሰው ሰራሽ የመስህብ ሀብቶች በቅርበት ያቀፈች እንዲሁም የኮንፈረንስ ቱሪዝም ማዕከል በመሆኗ የኮሪደር ልማቱ ይህንን በጎ ገጽታዋን የሚያጎላ መሆኑን ተናግረዋል። የተፈጥሮ ምቅ ጸጋ ያለባት ዘንገናን ወስዶ ማየት ይቻላል። ከጠርባ ጋር ማስተሳሰር ይቻላል። ምቹ የአየር ጸባ ያላት እነዚህ በሙሉ ጸጋና ሀብት የሚሆኑት ሰላማዊና ልማታዊ ሕዝብ ያለ ሲሆን ስለሆነ በትክክልም የተረጋገጠና ተግባራዊ እውንነቱን ያሳየ ሰላማዊና ልማታዊ ሕዝብ ያለባት ከተማ ነች። ኮሪደር ሲባል ይህንን ጸጋ ሁላ ማካተት መቻል አለበት። የኮሪደር ልማት ከፍተኛ በጀትና የህብረተሰቡን ቁርጠኝነት የሚጠይቅ ነው ያሉት ዋና አስተዳዳሪው የከተማው ነዋሪዎችና የልማት ደጋፊዎች በገንዘብ በጉልበትና በእውቀት ማገዝ እንደሚጠበቅባቸው አስገንዝበዋል። በአጭር ጊዜ እያደገችው ያለች እንጅባራ የበለጠ በአጭር ጊዜ ደግሞ የበለጠ መፈንደቅና መመንደግ የምትችለው ተስማምተን ተግባብተን በጋራ ወስነን የመንግስትም የህዝብም ጉዳይ ነው። የህዝብ ጉዳይ ነው ሲባል ደግሞ ከሊቅ እስከ ደቂቅ ተስማምቶ ወዶ ፈቅዶ ይጀመርልን ይሰራልን ብሎ የሚጓጓለትና ባለቤት ሆኖ እራሱ የሚወስንበት መሆን ሲችል ነው። ይህን ማድረግ ከቻለን በሌሎች አካባቢ እየተጀማመሩ ያሉ ነገሮች ሁላ መቀጠል ይችላሉ። የምክክር መድረኩ ተሳታፊዎችም የኮሪደር ልማቱ ትውልድ ተሻጋሪ ያለው በመሆኑ ለተፈጻሚነቱ የበኩላቸውን ድርሻ እንደሚወጡ ተናግረዋል። እኔ ለልጆች የሚተርፍ ሀብት መሰራ ከሆነ ማለማ ከሆነ ይሄም ከልጆች ወይም ነገር አስቀምጨ ከማልፈው ሀብት አንዱ ነው። በዚህ ልክ ነው ማሰብ መቻል ያለብን። እንጅባራ ውስጥ ኮሪደር ልማትን ሌሎችም ልማቶች፣ ውሃን መብራትን፣ ትራፊክ መብራትን ምንም አልማት ማለት በግሌ የማለማሁን በጋራ ማልማትና የኔን እድገት የኔን ፍላጎት ማሟላት ስለሆነ ተሳትፎ፣ የህዝብ ተሳትፎ ያስፈልጋል። እንጅባራ ልናለማስበናል ተብሎ ሀሳብ ቢቀርብ በጣም ጥሩ ጥሩ ሀገራቸው የሚወዱ ተወላጆች አሉ፣ ባለ ሀብቶች አሉ፣ ምሁራን አሉ በእውቀት የሚጠቅሙን፣ በሀሳብ የሚጠቅሙን፣ በኢኮኖሚ የሚጠቅሙን ወንድሞቻችን አሉ። ቴሌቶን እናዘጋጃለን። ከተማችንን ውብ ለማድረግ ሁሉም የዕለት ለት ሀሳቡ ነው እና እንሰራታለን። ደግሞ የኮሪደር ልማቱ የወንዝ ዳር ልማትን ጨምሮ አካፋይ እግረኛ መንገዶች፣ የፓርክና የመዝናኛ ስፍራዎች ልማት፣ የመንገድ ዳር የመብራት መሰረተ ልማትና ሌሎችንም እንደሚያካትት በጥናቱ ተመላክቷል። የተከበራችሁ ተመልካቾች፣ ዜናውን ከማጠቃለላችን በፊት አረስተ ዜናዎቹን በድጋሚ እናስታውሳችሁ የቡሬ ተቀናጀ አግሮ ኢንዱስትሪ ፓርክ ትልቅ የልማት አቅም በመሆኑ በሙሉ አቅም ወደ ስራ እንዲገባ በርብርብ ሊሰራ እንደሚገባ በምክትል ርዕሰ መስተዳደር ማዕረግ የከተማ ክላስተር አስተባባሪ እና የአማራ ክልል ከተማና መሠረተ ልማት ቢሮ ኃላፊ ዶክተር አህመድዲን መሐመድ መናገራቸው ወጣቱ ትውልድ ከጥንታዊ ኢትዮጵያ ጀግኖች አርበኞች ትምህርት በመውሰድ የኢትዮጵያን አንድነት ሊያስቀጥል እንደሚገባ መጠየቁ ለሰዓቱ የያዝናቸው አርዕስተ ዜናዎች ነበሩ።